ኢትዮጵያ ተተኳሽ ጥይቶች እና ድሮን ማምረት መጀመሯን እንዲሁም ከሽያጩም ሰላሳ ሚሊየን ዶላር እንዳገኘች የነገረችን በዚህ ሰሞን ነበረ። ያው እንግዲህ በምግብ እህል ራሳችንን እንችላለን ነበር ምኞታችን። አሁን ቢያንስ በጥይት ራሳችንን ችለናል። ምክንያቱም ምን ላይ እንደምናተኩር በግልጽ ያሳያል። ምናልባት ድህነቱን በጥይት ልንቆላ ይሆን? ለማንኛውም የምናየው ይሆናል። እንግዲህ ሀሳብ መቼም ይመጣል ይሄዳል፣ ቆይ ማለት አንችልም። የቆዳ ቦርሳዎችን የሚያስተዋውቁ የአድቨርቲዝመንት ካምፓኒዎች በሀገሬ ምርት እኮራለሁ በማለት ነው የቆዳ ቦርሳዎችን፣ የቆዳ ውጤቶችን የሚያስተዋውቁት ወገኔ እነዚህ ሰዎች ለማስታወቂያ ለጥይቱ ማስታወቂያ ስሩ ቢባሉ እንዴት ሊያስተዋውቁት ይችላሉ? እያልኩ ሳስብ ነበረ። የሆነ ሰው በጥይት ከተመታ በኋላ ብድግ ብሎ በሀገር የምርት እኮራለሁ ካለ በኋላ ድፍት። በመሰረቱ በራስ ጥይት መሞት ማለት እንደመሞት መቆጠርም ያለበት አይመስለኝም እንዴ። እድገታችንን እያሰብን እየሳቅን ሁሉ መሞት ያለብን ይመስላል። እኔ ምለው ግን ማለት ሆነ የምትሉን ነገር አልበዛም? ማለት በኋላ መረካከቡን እንዳንቸገር ነው እንዴ? የሆነ ቀን ተነስታችሁ ከነገ ጀምሮ ነዳጅ አለን የራሳችን አላችሁን። እንደገና የሆነ ከሰዓት ደግሞ ተነስታችሁ ዝናብ ማዝነብ ጀምረናል አላችሁ። ከዚህ በኋላ የደረቀ ልብሳችሁን ራሱ አስገቡ ብለን በቴሌቪዥን ልንነግራችሁ እንችላለን አላችሁ። እኛም ካለ ሀሳብ ልብስ ማጠባችንን ቀጠለ። የሆነ ቀን ደግሞ ተነስታችሁ ኢትዮጵያ የባህር በር አገኘች አላችሁ። ማለት መቼም ሺህ ዓመት ንገሱና ከሺህ ዓመት በኋላም ቢሆን ከስልጣን ላይ መውረዳቸው አይቀርም። የዛን ጊዜ አስረክቡን ስንል እንደው ግራ እንዳትጋቡ አስቀድመን ለማሳሰብ ያለው ማለት አጓጉል ቀሚስ እንዳይሆንባችሁ ብለን ነው። አሁን የነዳጁ ቀን እኮ ልክ ስትነግሩ በቤታችን በጀሪካን ያስቀመጥነውን ነዳጅ አንጠፍጥፈን እኮ ነው ስንሞቅ ያደር ነው የባህል ሀገር ነዳጅ እንዳናነድ ማለት ነው። በኋላ ሲያድር እንግዲህ እኛም ነዳጅ ማዲያ ሰልፋችንን ቀጠልን፣ ያው ከዜናው ያገኘነው ነዳጅ ሳይሆን ንዴት ነበረ። እሺ፣ ከዚያስ ደግሞ የዝናብ ማዘነቡ ጉዳይ ማለት ይሄንን ቴክኖሎጂ እጃችን አስገብተን እኮ ነው ቦረና ላይ በድርቅ ምክንያት በተከሰተው ድርቅ ምክንያት ያሁሉ ነገር የተፈጠረው ነው ወይስ ቴክኖሎጂውን የምንጠቀምበት ሻወር ለመውሰድ ነው? አሀ ማለት የረሳችሁት ነገር ካለ እንጠያየቅ በሚል ያመጣ ነው ነው። እኛማ ይቅርታ፣ ዛሬ እዚህ አካባቢ ሰርግ ስላለ እባካችሁ ዝናቡን ያዙልን እያሳደርጉልን ምናምን ወይ ደግሞ እዚህ አካባቢ ከሌ የሚባል ሰው ስላረፈ እና የቀብሮ አፈር ደረቅ ስላለ ባካችሁ ትንሽ ታርከፈክፉልን ምናምን እያለ ለመጠየቁ ተዘጋጅተን ነበር። የባህር በሩ እንኳን ያው ኢቲቪ ተሳስቶ ነው ብለን ይቅር ብለናችኋል። ማለቴ ምናልባት የፊደል ግድፈት ተከስቶ ከሆነ በሚል ማለት ነው። ለምሳሌ በዜናው ላይ የባህር ዛፍ በር ለማለት እኮ ብለን የባህር በር ልንል እንችላለን ያጋጥማል አይነት ነገር ብቻ እኛ እንደ ዜጋ የሀገር እመርታ የሀገር እድገት የሚያናድደን ሆኖ አይደለም የሚያናድደን ጉም የምታዘግኑን ነገር ነው አሁንማ ጉሙን የቡና ቁርስ አደረጋችሁት እባካችሁ በዚህ እንዝገኑ እያላችሁ ማለት ነው ማለት ሆነ ያላችሁትን ነገር ስንይዘው አረፋ ስንይዘው አረፋ አረፋው በዝቶ በኋላ እንዳይደፍቀን ለማለት ነው። ሌላው ወሬያችን እንግዲህ መሰረት ሚዲያ በገጹ ላይ የለጠፈው እና በአፍሪካ ትልቁ ሚዲያ ይሆናል በሚል ሲወራለት ስለነበረው ጂቲኤንኤ መገንቢያ ቦታ ሲሆን እንግዲህ በመረጃው እንደተጠቀሰው ለዚህ ሚዲያ መገንቢያነት የተሰጠው መሬት ለጋንዲ ሆስፒታል ማስፋፊያነት ታቅዶ የነበረ መሆኑን እናውቃለን። ሆኖም ለሚዲያው ግንባታ ከተሰጠ በኋላ ቦታው ለአመታት ታጥሮ ስናልፍ ስናገድም እናየው ነበረ። እንግዲህ በቀደም መሰረት ሚዲያ የሚዲያ ተቋሙ ያልተቋቋመው በደላሎች አማካኝነት መሬቱን ለመሸጥ እያሯሯጠ መሆኑን ተናግሯል። የሚዲያው ቀዳሚ ሰው ጋዜጠኛ ግሩም ጫላ ይህንን ዜና በተመለከተ እንግዲህ በሰዓታት ውስጥ የመሰረት ሚዲያ ባለቤትን የጋዜጠኛ መሰረት ምስል እንዲህ በማቀናበር ይዞ ወጥቶ የዜናውን በዚህ መልኩ ለማስተባበል ሞክሯል። ሕንፃውን ይሰራል ብለን ስናስብ ቁጭ ብሎ ፎቶሾፕ ሲሰራ ነበር ማለት ነው። በነገራችን ስር እንዲህ ያለውን መልስ የአፍሪካ ትልቁ ሚዲያ ከሚገነባ ወይም ከሚያስተዳድር አላቅም የትኛው እንደሆነ አይጠበቅም ነበረ ማለቴ። ይህችንማ እኛም በትንንሽ ሚዲያዎች ወገባችንን ይዘን ስንሰዳደባለን እንዲህ የምንውለው። የምር አንድን ሚዲያ መቼም ግዙፍ የሚያደርገው ህንፃው አይመስለኝም። በእርግጥ አሁን እሱም የለም ማለቴ። ግዙፍ የሚለው ቃል ብቻ ነው እጃችን ላይ የቀረ ብቻ። ጋዜጠኛ ግሩም ጫላ በዚህ ብቻ ሳያበቃ የዚያ ነው ምሽት ሁለት አሸዋ የጫኑ ሲኖትራኮችን በመቅረጽ በገጹ ላይ ያጋራ ሲሆን በዓለማችን ብቸኛው ፈጣን ምላሽ በሚል በልባችን መዝገብ ተመዝግቧል። ያው ግንባታውን ሊጀምር ይመስለኛል እንግዲህ አሸዋ እያስደፋ ያለው በእርግጥ ግንባታ አፈር ከመቆፈር እንጂ አሸዋ ከመገልበጥ የሚጀምር አይመስለኝም። ምናልባት ሕንፃውን እንደ ላሊበላ ከላይ ወደ ታች ሊሰራው ካልሆነ በቀር እንግዲህ እንደጀመረበት ፍጥነት ግን በእውኑ ዛሬ የሕንፃው የምረቃ ቀን በሆነ ነበረ። ችግሩ መሰረት ሚዲያ በየቀኑ አንዳንድ ዜና ማውጣት ይኖርበታል። አንድ ዜና ሲለቀቅ እንደዚያ ሁለት ሲኖስራቆች የሚራወጡ ከሆነ ሁለት ሶስት ዜና ቢሰራማ ምን ሊሆን እንደሚችል አስብ። የኢትዮጵያ ህብረተሰብ ቆይ ህንፃትን ነው እንዴ ግዙፍ ሚዲያ የሌለ ማለት? ለህንፃውና ለመሳሪያው እኮ ኢቲቪ ከአፍሪካ አንደኛ የሚሆንበት እድል እናቀማለን። ችግሩ ግን ሚዲያን ለመመዘን አገልግሎቱ ነፃ መሆኑ ሀቀኝነቱ ነው ሚዛን ላይ የሚወጣው። ቀድሞ ነገር ግን ከጋንዲ ሆስፒታል ነጥቃችሁ መስጠታችሁም የሚያስተዛዝብ ነው። የውሸት ፋብሪካ ለመገንባት የእውነት የሚሞቱ ሰዎችን ቦታ መንጠቅ ተገቢ ነበር እንዴ? ብቻ የያዝነው ነገር ግዙፍ ይሁን እንጂ ጠቃሚ ይሁን እንጂ በአንድ ካሜራ እና በአንድ ክፍልም ዓለምን የሚያዳርስ ነገር መስራት ይቻላል። እንግዲህ ጋንዲ ሆስፒታል እናቶች በየካርቶኑ ላይ በየኮሪደሩ የሚወልዱት በቦታ ጦት ይመስለኛል። ለነገሩ የሚቀድመው እና የሚከተለው እንደ ተምታታብናለን። ብቻ ለሚዲያ ግንባታ የተሰጠው መሬት ሊሸጥ ነው ለሚለው ዜና ሚዲያው ያስተባበለው የካርቱን ምስል በማቅረብ ሲሆን ይህ የሚነግርን ደግሞ የተባለው ሀቅ መሆኑን ነው። እናማ እግዜርን ከፈራችሁ ለሆስፒታሉ መልሱ ቦታውን፣ አለዚያ እኛም ተባብረን ገዢ እናፈላልግ። በነገራችን መጨረሻ ጋዜጠኛ ግሩም ጫላ ከዚያን ቀን በኋላ የፌስቡክ ገጹ ላይ የለጠፋቸው ነገሮች ስር ሰዎች አስተያየት ሲሰጡ ፈገግ ያስባሉንን የተወሰኑትን ይዘንላቸዋል። ግሩሜ ሳይት ነህ ወይስ ቤት ለህንፃው ምረቃ ካርድ እየበተንክ ነው ሲሉ ሰማው። የእውነት የእውነት የእውነት ግድቡም ላንተ ቢሰጥ ባይ ነው። በዚህ እንኳን የምስማማለ። እንደ ላፍ ነበር የሚያደርጋት ወይ ግሩ የህወሓት እና ህወሀት ለፍጥጫ አሁንም እንደቀጠለ ነው። ሌላው በዚህ ሳምንት ትኩሳት የነበረ ወሬ ነበረ። መቼም ድራማሽ የቀን ቅኝት ይሁን የተባለች ሀገር ናት። የቀን ቅኝትን ለማታውቁ እንግዲህ የቀን ቅኝት ከብዙ ዓመታት በፊት በየቀኑ ለብዙ ዓመታት በተከታታይነት ሲታይ የነበረ ድራማ ነው፣ ሲደመጥ የነበረ የሬዲዮ ድራማ ስለሆነ እንግዲህ የደብረ ጽዮን ክንፍን ህውሃት ሀ የጌታቸውን ክንፍ ደግሞ ህውሃት ለበማለት የሰየም ነው ሲሆን እነዚህ ሰዎች እንዳያያዛቸው ግን ለምን እኔን ሀ አልሽ? ለምን እኔ ለተባልኩ ብለው ራሱ ጦርነት መግጠማቸው አይቀርም። ቆይ ግን እኔ የምለው የትግራይን ወጣት በጣም ነው እንዲ የምትጣሉት? ሀ መጠየቅ አለብን እንዲ የእናንተን ዞሮ እዚያው ርዕዮተ ዓለም ለማስፈጸም የእናንተን የስልጣን ጥም ለመቁረጥ ማለት ሲሞት ይኖር። እንግዲህ የክልሉ ጊዜያዊ አስተዳዳሪ ተደርገው የተሾሙት አቶ ጌታቸው ረዳ ይኸው አዲስ አበባ ይመላለሳሉ። እኔ የምለው ግን የክልሉ መሪዎች ግን የየክልሉ መሪዎች የዛ ብቻ ሳይሆን የየክልሉ መሪዎች ግን አዲስ አበባ ቤት መስርታችሁ የምትኖሩት የህዝባችሁን ችግር ማየት የምችሉት እንጦጦ ላይ ስትወጡ ነው እንዴ? ማለት መንገድ ይቸግረው መብራት ይቸግረው ህዝቡ ማየት የሚቻለው እኮ አጠገቡ ስትኖሩ አብራችሁ ስትካፈሉ ይመስለኛል። ለነገሩ አብዛኞቹ የፓርላማ አባላትም የሚኖሩት እዚህ አዲስ አበባ እንደሆነ እናውቃለን። አንዳንዶቹ እንደውም የወከሉትን ህዝብ በመልክም በድምፅም ረስተውታል። ማለት ህዝቡ ትዝ የሚላቸው የስብሰባ ቀን ሲሆን ኃላፊነታቸውን ለመወጣትም የክልሉን ወይም የህዝቡን ባህላዊ አለባበስ ለብሰው ፓርላማ ይገባል። ብቻ አቶ ጌታቸው ረዳም በሀገሪቱ ልማድ መሰረት አዲስ አበባ ሸራተን ሆቴል ተቀምጠው የመግለጫ ሚሳይላቸውን አወናጭፈዋል። በመግለጫቸውም እንግዲህ አንዳንድ ጊዜ ፈሪሃ እግዚአብሔር ያስፈልጋል ብለዋል ብለው አሳስበዋል። እኔ ምለው በፈረቃ ነው እንዴ የምታምኑት? ማለት ሰኞና ማክሰኞ ፈሪሃ እግዚአብሔር ያለበት ቀን፣ ረቡና ሐሙስ ደግሞ ፈሪሃ ስልጣን ስልጣን ማጣት። አቶ ጌታቸው፣ በመሰረቱ በፈረቃም ቢሆን ፈሪሃ እግዚአብሔር ቢኖራችሁ የእውነት በድጋሚ ውረድን ውረድ አትባባሉም ነበረ። ማለት ቆይ ተቀምጣችሁ እንዲናደርግ እንዲንፈጽም ህዝቡ ምን ይፈልጋል፣ ወጣቱ ምን ይፈልጋል፣ ምናምን ብላችሁ ተቀምጣችሁ ብትወያዩ መቀመጫችሁን ያማችኋል። የምር የምር እናንተ የትናንትናዎችሁ ምን አለበት ከኢትዮጵያ ፖለቲካ እጃችሁን እጥብጥብ ብላችሁ ብትወጡ፣ ሳሙናውን እኛ እንችላለን። እንዴ እኛንን መፍትሄ እኛንን ዳማ ከሲያችሁ እኛ ነን ጤና አዳማችሁ እስካሁን እንዲ። እኛን ግን የምንፈልገው ነገር አለ ብትሰሙ ማለት ነው። መድኃኒትነታችሁ ቀርቶብን በሽታ ባሉ ናችሁብን። ይዋጣልን ይዋጣልን ለመባባል ወጣቱ መቻነሰ፣ ሆርሞኑም ቢሆን ያለው እኮ ወጣቶቹ ጋር ብቻ። የሁለታችሁንም ፍጥጫ ምንም አልወደድ ነው ሁኔታችሁ ሁሉ። ከዚያኛው ጦርነት የተረፋችሁን ጥይት ለመጨረስ ነው የሚመስለው። እንግዲህ ሰከን ብትሉ እንላለን። የተረፈው ጥይት በጣም ግን ካሳሰባችሁ ማለት እንዳይባክን አስባችሁ ከሆነ ማጨር ስሩበት። አብረን በዜና ፈገግ ስንል የነበረው አደይ መልቲ ሚዲያ ዜና በፈገግታ የነበረ ነበረ። ሁል ጊዜ እንደምንለው ፈገግታችንን አይንሳል። በአብሮነት እንድንከርም አደይ መልቲሚዲያንም